በዞናችን የማህበረሰባችን የልማት ተሳትፎ እና ንቅናቄ በሁሉም ወረዳዎቻችን በሚባል ደረጃ በሁሉም ከተማ አስተዳደሮቻችን በሚባል ደረጃ ይገዛ ሲያደርግ የቆየበት ሁኔታ እንዳለ፣ ከመንግስት ጎን ሆኖ ሲሰራ እንዳለ ይታወቃል። ይህንን ደግሞ እኛ በተለያየ መንገድ እንደ መንግስትም፣ እንደ ምክር ቤትም በተለያየ መንገድ ገብተን ያረጋገጥ ነው። ዛሬም ደግሞ ለማስመረቅም ለማስጀምርም ስንገባ ምን አይነት የተቀናጀና የሚያምር ልማት የተጀመረ እንደሆነ ከህዝቡ ጋር አንድ ሆነው መንግስትና ህዝብ በጋራ ተያይዘው እያደጉ እንደሆነና የማህበረሰቡን ችግር እየቀረፉ እንደሆነ የሚያሳይ አህዋና ያለው ማለት ነው። ለዚህ ቅንጅትም ሆነ በገንዘብ፣ በእውቀት በአጠቃላይ ይሄንን ንቅናቄ ፈጥሮ ወደ አንድ ለማምጣት ጥረት እያደረገ ያለው የሳንኩሯ ወረዳ አስተዳደር፣ የሳንኩሯ ወረዳ ህዝብ እንዲሁም ምሁራን፣ ሌሎች ባለ ድርሻ አካላት፣ ባለ ሀብቶች እጅግ አድርጌ በዞኑ እና በራሴ ስም ላመሰግን ወዳለሁ። በተለይም ደግሞ የትምህርት ያው ትምህርት እንደሚታወቀው መሰረቱ ያልተያዘ ቤት ከፍ ብሎ እንደሚወጥቀው ሁሉ ከቅድመ መደበኛ ጀምሮ የትምህርት ስራ መጀመር አለበት ተብሎ መንግስት ፍኖተ ካርታ ቀርጾ እየሰራ ያለውን ስራ ተግባራዊ ለማድረግ በየቦታው በየቀበሌው ወይም ደግሞ ተማሪዎችን በሚመጥን መንገድ የቅድመ መደበኛ ትምህርት ቤቶች መሰራት መቻል አለባቸው ተብሎ በጥራትም በሽፋንም ያለውን ችግር ለመቅረፍ የተሰራ ያለው ስራ እጅግ በጣም አበረታች ነው። ይህንን ባለማድረጋችን ምክንያት ተማሪዎቻችን፣ ልጆቻችን ለረጅም ጊዜ ችግር ውስጥ ገብተው የነበሩበትና በጥራት ላይ ከፍ ሲሉ ሊያጋጥመን የነበረ ችግር የነበረ እንደሆነ ተረቶ የተካሄደ ያለው መንገድ እኔ በግሌ ደስ ያለኝ አንዱ ፓርት ይሄ ነው። አሁን ያለንበት ትምህርት ቤትም ቅድም ሌላ ቦታም አንድ ቀበሌ ላይ አይቼው የመጣሁት ትምህርት ቤት ማለት ነው። ግን ደግሞ ለዚህ ሰው ማስቀመጥ የሚፈልገው መልእክት ቀሪ ስራ በጣም አለባቸው። ከሌሎች አካባቢዎች አንጻር ስናይ አሁንም ልጆቻችሁ ትንሽ ተራምዶ ሪቀት ሄደው ነው እየተማሩ ያሉት። በተለይም ይሄ ትንንሾቹ ህፃናት ከአንድ እስከ አራት ባለው ደረጃ በኬጂ ደረጃ ያሉት ህፃናት በቂ ተደራሽ የሆነ ትምህርት ቤት አላገኙምና። ቀጣይም ብዙ ስራ ይጠበቅባቸዋል ማለት ነው። በተለይ ረግዲና ቁሬትም ጤና ጣቢያ ላይ ትግል ያደረጋችሁበት መንገድ አሁንም ይሄንን ክልሉ የወሰደው ኃላፊነት አንድ ነገር ሆኖ ወረዳውም አንድ ብሎክ ለመስራት ቃል እንደገባ ነው የተነገረን። በአጭር ጊዜ ውስጥ አልቆ ወደ ስራ ሊገባ የሚችልበትና እናቶች፣ ሴቶች፣ ህጻናት ተገቢውን ሕክምና ሊያገኙ የሚችሉበትን ነገር ለማድረግ በጤናው ላይ የተደረገውን ንቅናቄ በቦታው ድረስ ሄደን ቅድም ያስጀመርን ስለሆነ እሱ አንዱ ትልቁ አካል ነው። በእኛ ደረጃ ወይም በመንግስት ደረጃ ጋፍ ሊደረግላችሁ ቢችሉ ነገር ሲደመር በመንግስት ደረጃ ተገንብቶ ስራ ሲጀመር ውስጡ ላይ የሚያስፈልጉ ብዙ ቁሳቁሶች አሉ። አሁን ባለው ደረጃ አንድ የቸገረን ያለው ግንባታ ብቻ አይደለም፣ ከተገነባ በኋላ ውስጡን በቂ አቅም አሟልቶ ወደ ስራ ማስገባት አንዱ ትልቁ ችግር ስለሆነ ይሄን ፓርት ደግሞ የዞኑ መንግስት ወስደን በተገቢው እናግዛለን የሚል መልዕክት ነግረውናል ማለት ነው። ያው ቅድም እንዳነሳ ነው፣ ለኛ ሰው ጤና ጣቢያ መገንባት፣ ሆስፒታል መገንባት፣ ሃይ ስኩል መገንባት፣ ሌሎች ትምህርት ቤቶችንም መገንባት ለስልጤ ከባድ ነው እንዴ? ከባድ ነው። ለሌሎች ዞኖች፣ ለሌሎች ክልሎች፣ ለሌሎች አካባቢዎች ገንብቶ የአስተማራ አካባቢ ከመሆኑ መነሻ ከመንግስት ጎን እንዴት ቆሞ መስራት እንዳለበት የሚያቅ ማህበረሰብ እንደሆኑ መነሻ ቀድሞ አንድ ስቴፕ ባስተሳሰብ የተሻገረ ማህበረሰብ እንደመሆኑ መነሻ ነገም ይሄንን ከዚህ በላይ ይጠበቅበታል። በዚህ ኃይል ማለት ነው። ይሄ ቅንጅት ነገም ተቀጣጥሎ መቀጠል መቻል አለበት። በዞን ደረጃ መደገፍ ያለባችሁን፣ መታገዝ ያለባችሁን በየደረጃው ያለው እዚህ ያለ ኃይል ወስቶ የሚያግዝ ይሆናል። እና በርቱ፣ አላህ ያግዛችሁ ለማለት ወዳለሁ ቴዳ